ቀጥለናል ተመልካቾቻችን። ቀደም ሲል በሀገር ጉዳይ ያነሳ ነውን የሀገር ጉዳይ የአረንጓዴ አሻራ መርሃ ግብርን በቀን በዜና ኢትዮጵያ እንዲሁም ደግሞ ምሽት በኢቲቪ ሀምሳ ሰባት የተለያዩ መረጃዎችና እንግዶች ተጨምረውበት ወደ እናንተ የሚደርስ ነው የሚሆነው። አሁን ሰዓቱ የዶትስትሪም መረጃን የምንከታተልበት ነው። ለመረጃዎቹ ባልደረባችን ንብረት እየጠበቀ ነው። ንብረቴ፣ መቀጠል ይቻላል። መልካም አመሰግናለው። የዶት ስትሪም መረጃችን የመጀመሪያው መረጃ የሚሆነው የብሔራዊ ቤተ መንግስት በትላንትናው ዕለት የተሰጠው መግለጫ ታስታውሳላችሁ። በተለያዩ የመገናኛ ብዙኃን መረጃው ከተላለፈ በኋላ በርካቶች የተነጋገሩበት ያለው ጉዳይ ነው። የብሔራዊ ቤተ መንግስት ለጎብኚዎች ክፍት ሆኗል። እንግዲህ የብሔራዊ ቤተ መንግስት በተለያየ ወቅት መንግስታት የተገለገሉበት ቤተ መንግስት ነው። ላለፉት አራት ወራት እንግዲህ በእድሳት ላይ እንደነበረ እና ባለፉት ወራት መመረቁ እናስታውሳለን። አሁን መደበኛ ህዝቡ እየገባ የቤተ መንግስት ሁኔታዎችንና የቤተ መንግስት ውስጥ ጉብኝቶችን ማድረግ ይችላል። በዚህ ቤተ መንግስቱ እንግዲህ ከቀዳማዊ ኃይለስላሴ ዘመነ መንግስት ጀምሮ መንግስታት ሲጠቀሙበት የነበረ ቤተ መንግስት ነው። በዚህ ውስጥ በርካቶች አሳልፈውበታል። አሁንም እንግዲህ ወደዛ ሊጎበኙ የሚሄዱ ሰዎች ከቀዳማዊ ኃይለስላሴ ከንጉሱ ስርዓት ጀምሮ እስከ ባለፈው የስልጣን ዘመናቸው እስከ ተጠናቀቀው ፕሬዚደንት የቀድሞዋ ፕሬዚደንት ሳህለወርቅ ዘውዴ የተጠቀሙባቸው እቃዎች፣ እንዲሁም የመኪና ሙዚየሞች፣ አጠቃላይ በተለያዩ ሀገራት የተበረከቱ ውድ ስጦታዎች እና የኢትዮጵያ በተለይ የመንግስት ስርዓቷና የቤተ መንግስት ህይወት ምን ይመስል ነበር የሚለውን ሰዎች በቀላሉ መጎብኘት ይችላሉ። እንግዲህ ዘመናዊ ሆኖ የታደሰ ቤተ መንግስት ነው። የኢትዮጵያ ታሪክ እዛ ውስጥ አለ። በርካታ የኢትዮጵያ ታሪኮች ተሸፍኖ የነበሩ የተገለጠበት ቤተ መንግስት ነው እና ሰዎች በቀላሉ የሀገራቸውን ታሪክ እዛ እየሄዱ መጎብኘት ይችላሉ ነው የተባለው። እንግዲህ ወደ ቤተ መንግስቱ ለመጎብኘት ሲሄድ ዋጋ ወጥቶለታል። ሰዎች በመደበኛ ደረጃ ሶስት መቶ ብር ከፍለው ይገባሉ። በልዩ ሁኔታ ደግሞ ጎብኚዎችን ማድረግ የሚፈልጉ ሰዎች ዋጋ ተቀምጦላቸዋል። ለዚህም አንድ ሺ ብር ይከፍላሉ ነው የተባለው። እንግዲህ እነዚህም ክፍያዎች በመፈጸም የቤተ መንግስት ታሪክንና በውስጡ ያለውን የኢትዮጵያ ታሪክ መጎብኘት እንደሚቻል ትናንት ከተለቀቀ በኋላ በማህበራዊ መገናኛ ብዙኃን በርካቶች እየተነጋግሩበት ነው። ከዚህ ቀደም የአንድነት ፓርክ እንዲሁ ሰዎች እንዲጎበኙት ከተደረገ በኋላ በርካቶች እዛ እየሄዱ ታሪካቸውን እየጎበኙ እንዲሁም ደግሞ ጊዜያቸውን እያሳለፉ እንደ መዝናኛነት የተጠቀሙበት የኢትዮጵያ ያላትን መልክም እየተመለከቱበት ነው ያለው። አሁንም እንግዲህ የብሔራዊ ቤተ መንግስት ሙዚየም ይህንን ይደግማል ተብሎ ይታሰባል። በተለይ ከጉብኝቱ ከሚገኘው ገንዘብ በላይ ኢትዮጵያ ታሪኳን የምታሳውቅበት መንገድ ለትውልድ የሚተላለፉ ታሪኮችን የምንመለከትበት መንገድ ነው እና በዛ መልኩ እንግዲህ ውብ ሆኖ ታድሷል። አሁን ሰዎች በቀላሉ እየሄዱ ቤተመንግስታቸውን መጎብኘት ይችላሉ ተብሏል። የመጀመሪያው መረጃችን ይሄ ነው። ሁለተኛው መረጃችን እንግዲህ ዓለም እየተነጋገረበት ያለው የእስራኤልና ኢራን ጦርነት አሁን በርካቶችን እያነጋገረ አምስተኛ ቀኑ ላይ ደርሷል እንግዲህ። ባለፈው አርብ ዕለት የተጀመረ ጥቃት ነበር። በሁለቱ ሀገራት መካከል የተኩስ ልውውጡ አሁንም እንደ ቀጠለ ነው። በሁለቱም ከተሞች፣ በተለይ በቴህራንና በቴልአቪቭ በርካታ ጉዳቶች እየደረሱ እንደሆነ እናያለን። አሁን በአርብ ዕለት የእስራኤል ሁለት መቶ ጀቶች ኢራንን ካጠቁ በኋላ ኢራንን በአጸፋው እንግዲህ የተለያዩ የሚሳይል ጥቃቶችን ወደ እስራኤል እየተኮሰች ነው ያለችው። በርካቶች የተጎዱ ከተሞችንም ለቀው እንዲወጡ ማስጠንቀቂያዎች እየተሰጡ ነው ያሉት። ከዛ ባለፈ እንግዲህ በተለይ በመጀመሪያው ቀን ጥቃት እስራኤል የኢራን ትልልቅ ሰዎችን መግደሏ ይታወሳል። በተለይ የኢራን እስላማዊ አብዮት ዘብ ጠባቂዎችን ዋና አዛዦች ጨምሮ ቅርታ በርካታ ባለስልጣናት በተለይ የጦር ባለስልጣናት መገደላቸውን እናስታውሳለን። እንግዲህ አሁን ደግሞ የጄኔራሉን ተክተዋል ተብሎ በተለይ የጦር ጊዜ አዛዥ ተብለው የተሾሙት ባለስልጣንም በእስራኤል ጥቃት መገደላቸው ትላንት በተለያዩ መገናኛ ብዙኃን ይፋ ሲደረግ ነበር እና በርካቶች የተነጋግሩበት እያሉ በየደቂቃው ነው የሚከታተሉትና ና መገናኛ ብዙኃንም ከስር ከስር መረጃዎችን ያወጣሉ። ነገሩ ይቀዘቅዛል የሚል ተስፋም ያለው አይመስልም። አንዳንድ ሀገራትም እየወገኑ ጭምር ሀሳብም አስተያየትም ይህን እናድርጋለን የሚል ሀሳብ እየሰጡ እንደሆነ ማየት እንችላለን። በጣም በትላንትናው ዕለትም የአሜሪካው ፕሬዚደንት በተለየ ቡድን ሰባት አባላት ሀገራት ስብሰባን አቋርጦ የወጡበት መንገድ በኋላም የሰጡት አስተያየት እንግዲህ ከሁለቱ ሀገራት ጦርነት ጋር አያይዘው የሰጡት ሀሳብ በርካቶችን እያነጋገረ ነው ያለው። ጦርነቱ በሁለቱ ሀገራት መካከል እየተደረገ ይሁን እንጂ ቀጠናዊ መልክም እየያዘ ስለመሆኑ በርካታ ማሳያዎች እየወጡ ነው ያሉት። ትናንት የአሜሪካው ፕሬዚደንት የቴሄራንን ወይም የኢራንን አየር ክልል ተቆጣጥረነዋል፣ እንዲሁም ደግሞ እጅ መስጠት አለባቸው አይነት መልእክት ሲያስተላልፉ እንደነበረም እናስታውሳለን። ይህ ጦርነት እንግዲህ ከሁለቱ በተለይ ከእስራኤልና ከኢራንም በላይ ዓለምን እያነጋ እየተነጋገረ ያለ ቀጣናዊ መልክም ሊኖረው ይችላል በሚል በርካቶችን እያሰጋ ነው ያለው። እንግዲህ በሁለቱ ሀገራት መካከል አሁንም ንጹሐንም እየተገደሉ ስለመሆኑ በርካታ መረጃዎች እየወጡ ነው። አሁን በእስራኤልም በኢራንም በኩል በተለይ የደህንነት ተቋማትንና ጦር አካባቢ ሰፈሮችን ነው እያጠቃን ያለው ይበሉ እንጂ አሁን እየወጡ ያሉ መረጃዎች ንጽሐንም ሰለባ ይሆን ነው። በተለይ ደግሞ በርቀት የሚደረግ ጦርነት ነው ይሄ፣ የሚሳይል ጦርነትና በጀቶች ታግዞ የሚደረግ ጦርነት ነው። በርካቶች የተጎዱ ስለመሆኑ የመኖሪያ መንደሮችም እየወደሙበት ስለሆነ በተለያዩ መገናኛ ብዙሀን የሚተላለፉ የቪዲዮችን መመልከት እንችላለን። እና በጣም በርካቶችን እያነጋገረ የዓለምን የኢኮኖሚ ስርዓትም ችግር ውስጥ እንዳይከተው በርካቶች ከወዲሁ ጥንቃቄ ሊደረግ ይገባል እና እነዚህ ሁለቱ ሀገራት ወደ ሰላም ሊመጡ ይገባል በሚል መልእክታቸውን እያስተላለፉበት ያለው ጦርነት ነው። ነገር ግን አሁን ቀጠናውን ወደ ጦርነት እንዳይስበውም ከፍተኛ ስጋት ተፈጥሯል። አሁን ሁለቱ ሀገራት ግን በተለይ ዛሬ ይቆማል ነገ ይቆማል በሚል ግን ላለፉት አምስት ቀናት ጥቃቶች በሁለቱ ሀገራት መካከል ሲዘዋውሩ እንደነበረ ወይም ደግሞ ጥቃቶች ሲፈጸሙ እንደነበረ ማህበራዊ ሚዲያ ላይ እና ዋና ዋና የዓለም አቀፍ መገናኛ ብዙሃን ትኩረት ሆነው ቀጥሏል። ሌላኛው የሩሲያ የዩክሬን ጦርነት ነበር አይደለም? አየሩን ተቆጣጥሮ የነበረው በአመዛኙ ሊባል በሚችል ደረጃ። ነገር ግን አሁን የእስራኤል እና የኢራን ጉዳይ ሙሉ በሙሉ ተቆጣጥሮታል ማለት ይቻላል። በየደቂቃው መረጃዎች ይወጣሉ። ሀገራት አቋማቸውን በተወሰነ መንገድ እየገለጹ ይገኛሉ። እንግዲህ ነገሩን ደግሞ ከተለያየ አንጻር ለመልከት ጥረት የሚያደርጉም አሉ። አንዳንድ ጊዜ ግዜ ከሃይማኖትም አንጻር ለመልከት ጥረት የሚያደርጉ አካላትን አስተውለናል። መካከለኛው ምስራቅ ግን በጣም ዲስፐርስድ የሆነ የተበታተነ ከሌ ከሌጋ ነው የማትልበት አይነት እንደሆነ ማየት ይቻላል። እንግዲህ እስራኤል ራሴን ለመከላከል በሚል የምታደርጋቸውን እርምጃዎች በአንድ በኩል የሚደግፉ ሀገራት አሉ። በሌላ በኩል ደግሞ የሚቃወሙ ሀገራት አሉ። በዚያው ልክ ከኢራን ጎን እንቆማለን የሚሉ አሉ አይ ደግሞ ትክክል አይደለም ይሉም አሉና፣ በአጠቃላይ ግን የዓለምን አጠቃላይ የፖለቲካ ሂደት እየለወጠ ያለ ይመስለኛል። ከዛ ባሻገር ይዞት የሚመጣው ዳፋ ለሁሉም ሀገር የሚተርፍ ነው፣ ለሁሉም የዓለም ዜጋ የሚተርፍ ነው። ምክንያቱም የኢኮኖሚ ጉዳይ ያለ የቀጠናዊ የፖለቲካ ሁኔታዎች አሉ እና እነዚህ ሁሉ ስንደምራቸው እዚህ ጋር ተያይዘው እንኳን በአጭር ጊዜ ውስጥ እንኳን የነዳጅ ዋጋን ራሱ መመልከት እንችላለን። በአምስት ዓመታት ውስጥ ታይቶ የማይታወቅ ጭማሪ ማሳየቱንም መረጃዎቹ እየወጡ ነበረ። በተለይ ቅድም ንብረት ስትገልጸው እንደነበር በቴሄራን የሚኖሩ ከአስር ሚሊዮን የሚልቁ ዜጎች ይውጡ ተብሎ መልእክት ሲደርስ ምን ያህል ችግሩ አሳሳቢ መሆኑን የምንለይበት ነውና የኢራንና የእስራኤል ጉዳይ አሳሳቢ ደረጃ በተለይ አሁን ዓለም ጦርነቶች እየበዙባት መጥታለች። አሁን የኢራንና ቴህራን ወቅታዊ ጉዳይ ያነሳን እንጂ እስራኤል ከጋዛ ጋር ወይም ከፍልስጤም ጋር ያለችበት ግጭት አለ። አሁን ደግሞ በሰሞነኛው በተለይ በእስራኤልና ፍልስጤም የተደበቀው የዩክሬንና ሩሲያ ጦርነት አሁንም ግለቱን ጠብቆ እየቀጠለ ያለበት ይሄኛው መረጃ ዓለም አቀፉን ይዞት እንጂ አሁንም እዛም ጥቃቶች እየተፈጸሙ ነው፣ ሰዎች እየተገደሉበት ያለው ነው እና በተለይ አሁን ዓለም የጉልበተኞች ዓለም እየሆነች ነው። እንግዲህ ማን ጉልበተኛው ለይቶ ይወጣል የሚለው ወደፊት የምናየው ነው የሚለው እነዚህ ጦርነቶች በሙሉ ቀጠናዊ መልክ እያላቸው እየያዙ አገራትንም እያነካኩ የዓለምን የኢኮኖሚ ስርዓትና የሰዎችን ሞት በየቀኑ እያፋጠኑ ያሉ ግጭቶች ናቸው። እንግዲህ ዶናልድ ትራምፕ አሁን ወደ መካከለኛው ምስራቅ ጦርነት እየተሳቡ ይመስላል። ትላንት የደህንነት ሰዎቻቸውን ሰብስበው ነበረ። በእርግጥ መረጃዎች እየወጡ ያሉት በደህንነት ሰዎችና በሳቸው መካከል መስማማቶች፣ ያው ጥቃቶችን እንጀምር የሚል መስማማቶች የሉም። ነገር ግን ፕሬዚደንቱ በተለይ በመጀመሪያ ስልጣን ዘመናቸው በሩሲያ ላይ የአየር ጥቃት ሲፈጽሙ እንዲህ አይነት የደህንነት ሰዎች አልፈቀዱላቸው ወይም ደግሞ የኮንግረሱን ፍቃድ አላገኙም፣ በስልጣናቸው አድርገውታል። ይህንን ቴሄራን ውስጥ ማድረግ ይችላሉ የሚለው በርካቶችን እያነጋገረ ነው ያለው። በትላንትናው ዕለትም በተለይ ከደህንነት ሰዎቻቸው ጋር ከተወያዩ በኋላ ትሩዝ በተባለው ማህበራዊ መገናኛ ወይም ዘዴያቸው ባስተላለፉት መልእክት ኢራን ጨርሶ የኒውክሌር ልትታጠቅ አንፈቅድላትም ይህን በተለይ የኢራንን ኒኩሌር ማብሊያ ጣቢያዎች ደግሞ ማውደም የሚችል መሳሪያ አሜሪካ አላት። ይህንን ማድረግ አንፈቅድላትም። ከአሜሪካ የሚበልጥ መሳሪያ የሚሰራ ሀገርን ልንፈቅድለት አይገባም። ይህን ኢራን ልትፈጽመው አትችልም። ጥቃቶችን የሚቀጥሉ ከሆነ በዚህ ዙሪያ ነው። ነገር ግን ይህንን ማቆምና ወደ ድርድር የምትመለስ ከሆነ ጥቃቶችን እናቆማለን የሚል በተለይ ደግሞ በኢራን ጠቅላይ መሪ አያቶላህ ኻሚኒን ጨምሮ ያደረጉት ንግግር በርካቶችን እየሳበ ነው። ያለ እሳቸውን መግደል ቀላሉ፣ አሁንም ያሉበትን ቦታ እናውቃለን። ነገር ግን አሁን እንዲገደሉ አንፈልግም። ወደ ድርድ እንዲመጡና እጅ መስጠት የሚለውን ሀሳብ ያነሱትም ከዚህ ጋር ተያይዞ ነው። እንግዲህ የኢራንና የእስራኤል ጦርነት አሜሪካንም የሚስብ ከሆነ ደግሞ በሌላ ወገን ከኢራን ጎን የሚቆሙ ሀገራት አሉ። በተለይ እንደነ ቻይና እንደነ ሩሲያ ያሉ ሀገራት አሁን ከኢራን ጎን ሆነው እስራኤል ጦርነቱ እንዳት እንድታቆም እየጠየቁ ያሉ ሀገራት ናቸው። እና አሜሪካ ደግሞ ወይም የአውሮፓና የአሜሪካ ሀገሮች ወደዚህ ጦርነት የሚገቡ ከሆነ እነዛኛዎችን ኃይልም የመሳብ ጉልበቱ ከፍተኛ ነው የሚሆንና የቀጣናዊ ወይም ደግሞ የሶስተኛው የዓለም ጦርነት እንዳይቀሰቀስ ስጋቶች እየተነሱ ነው ያሉት። እንግዲህ አጠቃላይ የሁለቱ ሀገራት ጦርነት በርካቶችን እያነጋገረ ቀጥሏል። ሌላኛው መረጃችን ባለፈው ሳምንት በህንድ ውስጥ የተከሰከሰውና በርካታ ሰዎች የሞቱበትን የአውሮፕላን አደጋ እናስታውሳለን። ይህንን ክስተት እንግዲህ አንድ ህፃን በስልኩ ቀርጾ ነው ለዓለም ያዳረሰውና በርካቶችን እያነጋገር ያለ መረጃ ነው። በወቅቱ በተለይ ሌላ አካባቢ ይኖር የነበረ ህፃን ነውና የቤተሰቦችን ወይም ደግሞ የአባቱን መኖሪያ ለመጠየቅ የመጣ ህፃን ነው። ይህ ህፃን 17 ዓመት የሚሆን ህፃን ነው። አውሮፕላን ድምጽ በሰማ ቁጥር ከቤት እየወጣ የመመልከት ልምድ አለው። የዛለትም የአውሮፕላኑ ድምጽ ሲሰማ ከቤት ይወጣና ሞባይሉን አስተካክሎ ይቀርጻል። ነገር ግን በቅጽበት እየሆነ የመጣውን ሲመለከት አውሮፕላኑ ወደ መሬት እየወረዳ ይመጣል። በሞባይሉ ሙሉ ፒክቸሩን ያስቀርና ለዓለም እንግዲህ ይህንን መረጃ አዳርሷል። በተለይ በቪዲዮው ስንመለከት እንደነበረው እንግዲህ በርካቶች የኤአይ ውጤት ነው ብለው ሲከራከሩበት እንደነበረ እናስታውሳለን። የአውሮፕላን ይከሰከሳል ብሎ ጠብቆ የቀረጸ ሰውስ ማን ነው? ወይም የኤአይ ውጤቶች ሊሆኑ ይችላል በሚል በርካቶች እየተነጋገሩበት ነበር። ነገር ግን በዚህ ህፃን የተቀረጸ ቪዲዮ በርካቶች መረጃው እንዲያገኙት አግዟል። እንዲሁም ህንድ ደግሞ ለምርመራውም አግዞኛል የሚል መግለጫ ሰጥታለች። አስቸጋሪ ነው አይደለ? ይህንን ልምድ አለው ያስደስተዋል። ታሪኩ እንደሰማነው ከሆነ በጣም ያስደስተዋል አውሮፕላን ሲጓዝ ማየት ና ድምፁንም መስማት። ነገር ግን ይህንን እየቀረጽ ሙሉ ለሙሉ አውሮፕላን ሲጋይ ማየት በህፃን አእምሮ በጣም ከባድ የሚሆን ነገር ነው። ና አባቱም በጣም አሁን አስቸጋሪ ሁኔታ ላይ ነው የሚገኝ ነው የሚል መረጃን እየሰጠ ነበር ና ከሰዎቹ ባልተናነሰ ለእሱም ለአእምሮ በጣም ጉዳት የሚያደርስበት ምክንያቱም ከፍተኛ ጉዳት ያደረሰ ክስተት እንደ ተመለከተው እንግዲህ በአውሮፕላን ውስጥ የነበሩ 240 በላይ ሰዎች ነበሩ። እንዲሁም ደግሞ በአደጋው በአካባቢ የሞቱ አጠቃላይ ወደ ወደ 270 ሰዎች የተገደሉበት ክስተት ነው። ያንን መመልከትና ያንን በቀርጸሽ ማስተላለፍ ትልቁ ነገር ሆኖ ግን በህፃንነት ደግሞ 17 ዓመት እድሜ ላይ ያለ ልጅ ነው ይህን ማየቱ በጣም የስነ ልቦና ጫና ፈጥሮበታል። እንደውም ከዛ በኋላ ስልኩን መጠቀምም ስለማቆሙ ነው አባቱ የተናገረውና ያው ዓለም መረጃውን አግኝቷል። በዚህ ልጅ ህጻን ግን ልዩ ያው ጉዳት የተለያዩ እርዳታዎች ሊደረጉለት እንደሚገባ መረጃዎች ያሳያሉ። የስነ ልቦና ጫና ነው፣ በጣም ከባድ ነው። አንድም ህጻን ነው፣ በህጻንነት አእምሮ ነው ይህንን ያየውና ያው ከባድ ነው። አንቺ እንዳልሽው ነው የሚሆነው። ሌላኛው እና የመጨረሻው መረጃችን ወደ አዲስ አበባ ይመልሰናል። የንፋስ ስልክ ላፍቶ ክፍለ ከተማ ይሄ በተለምዶ ሸሸ የምንለው ነው። ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን በቁጥጥር ስራ ውሎ ምርመራ እያደረግኩ ነው ብሏል። ከሶስት ተሽከርካሪ ጋር ነው በቁጥጥር ስር ስለ መዋላቸው ፖሊስ ያስታወቀው እንግዲህ በተለይ የትራንስፖርት አገልግሎት እንሰጣለን በሚል ይሄን ወንጀል እየፈጸሙ ያሉት የትራንስፖርት አገልግሎት የራይድ አገልግሎት፣ የተለያዩ ትራንስፖርት አገልግሎት እንዲሁም ደግሞ የታክሲ አገልግሎት እንሰጣለን ብለው መስመር ላይ ይወጣሉ። ሰዎች ደግሞ የትራንስፖርት አገልግሎት ለማግኘት ወደ ነዛ ተሽከርካሪዎች ሲገቡ፣ የተለያየ ማታለል ወንጀል ላይ እየፈጸሙባቸው ያሉ በተለይ አሁን ባለፉት ወራትም እንደዚሁ በተለያዩ ክፍለ ከተሞች በተለይ አዲስ አበባ ውስጥ በርካታ ወንጀለኞች በተጠርጣሪዎች በቁጥጥር ስለ ምርመራ እየተደረገባቸው ስለሆነ የአዲስ አበባ ፖሊስ ማስታወቁ እናስታውሳለን። አሁን አሁን ደግሞ በነፋስ ስልክ ላፍቶ ክፍለ ከተማ እነዚህ በምስሉ ላይ የምንመለከታቸው ተጠርጣሪዎች ከተጨማሪ ሶስት ተሽከርካሪዎች ጋር ነው በቁጥጥር ስር የዋሉት። በርካታ ሰዎችን እያታለሉ በዚህ መልኩ ወንጀል ሲፈጽሙ የነበሩ ናቸው። ሰዎች እንግዲህ ከእንዲህ አይነት ወንጀሎች ሊጠነቀቁ እንደሚገባና እንዲህ አይነት ነገሮችን ሲመለከቱ ደግሞ ለፖሊስ ሊያሳውቁ ይገባል የሚል መልእክትና ጥሪ ተላልፎበታል። ንብረቴ ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን